ምን ጊዜም ትሕትና ለዳቢሎስ እሳቱ ነው ያቃጥለዋል ማለት ነው። በነገራችን ላይ ዳቢሎስ እራሱ በቆረጠው ዱላን የተመተው ትዕቢት ማለት የማይደርሱበትን ለመያዝ መንጠራራት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በእግዚአብሔር አምላካችን ፍጹም ሰላም እንደምንሰነበታቸው እግዚአብሔር አምላካችን እንደ ኃጢአታችን እንደ በደላችን ሳይመለከት እንደ ቸርነቱና እንደ አምላክነቱ ጠብቆ ተጥቆ ለዚች ለተባረከችና ለተቀዳይ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እናቱ እናታችን ቅድስተ ድንግል ማርያም የጀዋባ አከበራት ሰረት ስሟ ከፍ ከፍ ይበልልኝ። እንግዲህ እንደ እግዚአብሔር ፍቃድ ያው ብዙ መናገር አልችልም። ነገር ግን እግዚአብሔር ፈቀደ መጠን አጠር ላለ ሰዓት ስለ ትህትና መናገር ፈልጋለሁኝ። ስለ ትህትና የምንነጋገርበት ዋነኛው መሰረታ አላማ ምንድነው? የተባለ እንደሆነ ሰይጣን የሰውን ልጅ የጣለው በትዕቢት ስለሆነ ነው። የመውደቃችን መሰረት የተጣለው በትዕቢት ስለሆነ ለስም አጠራሩ ክብር ምስጋና አይግባውና ወልደ እግዚአብሔር ኢየሱስ ክርስቶስ በትዕቢት የወደቀውን የሰውን ልጅ በትህትና ነው ያነሳው። በነገራችን ላይ ዳቢሎስ ራሱ በቆረጠው ዱላ ነው የተመተው። እሱ በስጋ ከይሴ ተሰውሮ የሰውን ልጅ ከክብሩ አዋረደው። በህባብ ገላ ተሰውሮ ነው የሰውን ልጅ በተድላ በደስታ ከሚኖርበት ገነት ያወረደው። በትዕቢት ነው ማለት ነው። ትዕቢት ማለት ምን ማለት ነው ያላችሁኝ እንደሆነ ትዕቢት ማለት የማይደርሱበትን ለመያዝ መንጠራራት ማለት ነው ገብቷቸው አይደል እግዚአብሔር መልካም ነገር ነው የፈጠረው ቅዱሳን መላእክትን ነው የፈጠረው እሱንም የመላእክት አለቃ አድርጎ አክብሮ ነበር የፈጠረው የተሰጠውን አክብሮ ፈጣሪውን እያመሰገመ መኖር ሲገባው እኔ ፈጣሪ ነኝ አለ እግዚአብሔር ደግሞ በፈጣሪነቱ በስልጣኑ ሲመጡበት አይወድምና እንጦርጦስ አወረደው በዚህን ጊዜ በሱ ቦታ አዳምን ፈጠረ ማለት ነው። ዲያብሎስን ከጣለው በኋላ ከክብሩ ካወረደው በኋላ በሱ ቦታ የሰው ልጅ ነው የተፈጠረው። በምድራዊ ሕይወት ራሱ አንድ ባለስልጣን ከስልጣኑ ሲወርድ በሱ ቦታ ላይ የተቀመጠውን አላግባብ በስልጣኑ ተጠቅሞ ሀገርንና ህዝብን ሲጎዳ ከስልጣኑ በኃይል ቢያወርዱትና በሱ ቦታ ሌላ ባለስልጣን ቢያስቀምጡ በቅናት እንደሚቃጠለ ሁሉ ዲያብሎስም እኔ ከእሳት ከእንፋስ የተፈጠርኩት እኔ ተዋርጄ፣ ይሄ ካፈር የተፈጠረ እንዴት በእኔ ዙፋን ላይ ይቀመጣል ብሎ በሰይጣን በአዳም ላይ በቅናት ተነሳሳበት። በዚህ ጊዜ ተግባራዊ እንቅስቃሴ ጀመረ። በእባብ ገላ ላይ አድሮ በእባብ ገላ ተሰውሮ ገነት ገብቶ አዳም ሆይ ሰላም ላንተ ይሁን አለው። ሰላምታውን አዳም አልተቀበለው፣ በውዳሴ ከንቱ ነው። አዳምና ሔዋንን ሊያወርዳቸው፣ ሊያዋርዳቸው ይፈልገው ማለት ነው። የሰማይና የምድር ንጉስ አዳም ሆይ ሰላም ላንተ ይሁን ሲለው አይ እኔ የሰማይ ንጉስ አይደለሁም የምድር ንጉስ ነኝ ብሎ ውዳሴ ከንቱን አልተቀበለው። ከዛ እሱ እንዳልተቀበለው አውቆ ወደ ሔዋን ሄደ። ሔዋንን የሰማይ የምድር ንግሥት ሔዋን ወይ ብሎ ሲላት እሷ ይሄ ውዳሴ ከንቱ ተቀበለች። ከዛ በልቦና ገባ። እግዚአብሔር የገነትን ፍሬ ሁሉ እንድትበሉ ፈቅዶላችኋል፣ ነገር ግን ይችኛዋን እጸበለስ ለምንድን ነው የከለከላችሁ? ከለከላችሁ እቺኛዋን እጸበለስ እንዳትበሉ ለምን ከለከላችሁ ብሎ ሲጠይቃት እችኝዋን ከበላችሁ ጪን እጸበለስ ከበላችሁ የሞት ሞትን ትሞታላችሁ ተብለናል ብላ ስትለው የሞት ሞትስ አትሞትም፣ እችን ከበላችሁ አምላክ ትሆናላችሁ ነው ያላት። ሔዋንም አምላክነትን ተመኘችና አትብሉ የተባሉትን እጸበለስ ቀጥፋ በላች፣ ለባሏም ሰጠችው። እንግዲህ ትዕቢት ወደሚለው እንመጣ ነው። ትዕቢት ማለት የማይደርሱበትን ለመያዝ መንጠራራት ማለት ነው። አዳምና ሔዋንም በገነት በተድላ በደስታ እንዲኖሩ ፈቅዶላቸው እነሱ ግን አምላክነትን ተመኝተው ያችን እፀበለስ በሏል። እችን ከበላችሁ የሞት ሞት ትሞታላችሁ ነው ያላቸው። እፀበለሷ መርዝነት የላትም ያቺ ፍሬ መርዝነት የላትም። ነገር ግን ህግ ነች። ለምሳሌ አንዲት ከተማ ወይም አንዲት ሀገር ስትመሰረት ተመስርታ ዝም ብላ ቁጭ አትልም። የራሷ የሆነ በወረቀት የተጻፈ ህገ መንግስት ይኖራታል አይደለም? ዜጎቿ ግለሰብም ሆነ ዜጋ ያንን ህግ ሲያከብር ህጋይ ነው ማለት ነው። ያንን ህግ ከጣሰ ግን ግለሰብ ሆነ ማህበረሰብ ይቀጣል ማለት ነው። እንግዲህ ሰማይና ምድርን የፈጠረ አምላክ ያችን ዕፀ በለስ ሲያቆማት ህግ ነች ማለት ነው። አንድም ህግ ነች፣ አንድም ጾም ነች። ጾም ማለት መከልከል ማለት ነው። አትንኮ የተባሉትን አለመንካት አታድርጉ የተባሉትን አለማድረግ ማለት ነው ጾም ማለት እጸበለሷ መርዝነት ኖሯ ሳይሆን ፈጣሪና ፍጡር፣ ገዢና ተገዢ የሚለይባት ህግ ነች ማለት ነው። የሰው ልጅ ያንን ህግ አፍርሶ ነው የወደቀው ወደ ምድር የተጣለው ማለት ነው። ምድርም ስለሱ የተረገመችው እሾ ካሚኪላ ታብቅል የተባለችው እና እባብም በሷ አድሮ፣ በሷ በከይሲዋ ውስጥ አድሮ፣ በባቡ ውስጥ አድሮ ሰይጣን የሰውን ልጅ ከዙፋኑ አወረደው ማለት ነው። አዳምና ህዋንን ያንን በለስ በሉ አምላክ ለመሆን ማለት ነው። እንኳን አምላክ ሊሆኑ በተድላ በደስታ እንዲኖሩባት የተሰጡትንም ገነትን ተነጥቀው ተባረሩ ማለት ነው ገነት። እንግዲህ ያልተሰጠንን ነገር ለመያዝ ስንንጠራራ የተሰጠንንም የተሰጠነንም እናጣለን ማለት ነው። እና ትዕቢት ማለት እንግዲህ ያልተሰጡትን መፈለግ፣ የማይደርሱበትን ለመያዝ መንጠራራት ማለት ነው። አዳምና ሔዋን የማይደርሱበትን ለመያዝ የማይሆኑትን አምላክ መሆን የማይችሉትን ያንን ሲመኙ የተሰጡትንም ገነት ተነጥቀው ተወረወሩ። እግዚአብሔር ሩህሩህ አምላክ ነው፣ ደግ አምላክ ነው። በዚህ ምድር ላይ ሰዎች ሲጣሉ ሽማግሌዎች ያስጠርቃሉ አደለም? ሽማግሌ ሲያስጠርቁ ግን በዳይ ተበዳይን ያቀርቡና ነገሩን አጣርተው የበደለ ክሶ ነው አይደለ? እርቅ የሚፈጸመው። እግዚአብሔር ግን እኛን ከራሱ ጋር ያስታረቀን፣ እኛ በዳይ ሆነን፣ የሰው ልጆች በዳይ ሆነው የተበደለው ራሱ ክሶ ነው። እግዚአብሔር የሰው ልጅ ምን ያህል እንደሚወደው? እግዚአብሔር ለኛ ያለው ፍቅር ምን ያህል እንደሆነ? እኔ ኃጢአተኛው ሚገልጸው በላይ ነው። በአንደበት የሚገለጥ አይደለም። ለዚህ ነው እግዚአብሔር አምላክ ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል የሚባለው። የማይታይ አምላክ፣ ማይዳሰስ አምላክ፣ የማይጨበጥ አምላክ፣ የሰማይ መላእክት እንኳን ፈጣሪያቸውን አይተውት የማያውቁት አምላክ እሱ ለሰው ልጅ በገባለት ቃል ኪዳን መሰረት አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማያ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ እንደ ሰው ተመላልሶ የሰውን ልጅ ከወደቀበት አንስቶታል ማለት ነው። በነገራችን ላይ አንድ ልናስተውለው የሚገባ ነገር እግዚአብሔር አይወርድም። እግዚአብሔር አይወርድም። ከሰማያ ሰማያት ወረደ ስንል በስጋ ተገለጠ ማለታችን ነው። ከመቀመጫችን ሳንነሳ ዝቅ ብለን የወደቀ ነገር አንስተን በቀኝ በኩል እንደምናስቀምጥ እግዚአብሔር ወልድም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ በአምላክነቱ በእግዚአብሔርነቱ ከዙፋኑ ሳይነሳ እግዚአብሔር ወልድ በስጋ ተገልጦ ዝቅ ብሎ የወደቀውን የሰውን ልጅ ወደገነት መልሶታል ማለት ነው። ስለዚህ እግዚአብሔር ወልድ በትዕቢት የወደቀውን የሰውን ልጅ በትህትና ነው ያነሳው ማለት ነው። ዛሬም ቅድስት ቤተክርስቲያናችን ትህትናን ገንዘብ ያላደረገ ክርስትና ባዶ ነው ብላ የምታስተምረው በሊቃውንት የሰው ልጅ የወደቀው በትዕቢት ስለሆነ ነው። ስለዚህ ከምንም በላይ ከምንም በላይ ለዳቢሎስ እሳት የሚያቃጥለው እንደ እሳት የሚለበልበው ትህትና ነው። ትህትና ለዳቢሎስ እሳቱ ነው። ብዙውን ጊዜ የገዳም አባቶችን ከዘጉበት ዘግተው ከሚጸልዩበት 30 ዓመት 40 ዓመት ከዘጉበት ቅዱሳን መላእክትን የብርሃን መልአክ መስሎ በትቢት ያለ ያጠምዳቸው ይመጣል፣ በትቢት ማለት ነው። እነሱ ደግሞ በትህትና እዛው ጋር አመድ ያደርጉታል ማለት ነው። ከምንም በላይ የጠላታችን ለዳቢሎስ ትልቁ ዱላ ትህትና ነው። በክርስትና ሕይወት ውስጥ እንመላለስ። ትህትናን ገንዘብ ያላደረገ ክርስትና ። የቱንም ያህል እውቀት ቢኖረን ማለት ነው ትህትናን ገንዘብ ያላደረግ ክርስትና ባዶ ነው ማለት ነው ጎዶሎ ነው ማለት ነው ስለ ትህትና ስናነሳ ጌታችን አምላካችን ለስም አጠራሩ ክብር ምስጋና ይግባውና በመስቀል ላይ ሆኖ አንድ የተናገረው ነገር አለ ብዙውን ጊዜ መናፍቃን የሚሳሳቱበት ማለት ነው አምላኬ አምላኬ ለምን ተውከኝ አምላኬ አምላኬ ለምን ተውከኝ የሚለውን ቃል ያው መናፍቃን እየተሳሳቱበት አምላኬ ካለ እሱ አምላክ አለው ፍጡር ነው እያሉ ብዙውን ጊዜ ተደናግረው የሚያደናግሩ እነሱ ገደል ገብተው ሌላውን ገደል መክተት የሚጎትቱ አሉ ማለት ነው። አምላኬ አምላኬ ለምን ተውከኝ ያለው አንድም ስለ ትሕትና ነው። መከራ በሃይማኖታችን ስለክርስቶስ መከራ ሲደርስብን ወደ ፈጣሪ መጮህ እንዳለብን ጸሎት ሲያስተምረን ነው። አንድም ደግሞ እቺ ቃል ዲያብሎስን ማጥመጃ ናት። አምላኬ አምላኬ ለምን ተውከኝ ያለው ክርስቶስ ዲያብሎስን ሊያጠምድበት ነው ይሄን ቃል የተጠቀመው ማለት ነው። ለምሳሌ ላይጥ ወጥመድ ስናጠምድ ላይጥ ወጥመድ ስናጠምድ ወጥመዱ ላይ አይጧን ሊጠራ የሚችል የሚሸት ምግብ እናስቀምጣለን። ጥሩ ጠረን ያለው ምግብ እናስቀምጣለን ወጥመዱ ላይ ማለት ነው። ያቺ አይጥ ያንን ወጥመድ ምንነቱን አታውቀው ምግቡን ብቻ ነው የምታየው? ወጥመዱ ላይ የተቀመጠው ምግብ ብቻ ነው የምታየው። እና ያንን ምግብ በላው ስትል ወጥመዱ ይዛታል ማለት ነው ስለዚህ ክርስቶስም በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ያለው ቃል ዲያብሎስን ማጥመጃ ቃል ነበረ ለዚህ ነው የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው የተባለው። ለዚህ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። ለሚጠፉት አምላኬ አምላኬ ስላለ አምላኬ ብሏልና እሱ ፍጡር ነው ብለው በንባብ እየሞቱ ያሉ ኃይሎች አሉ ማለት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። አምላኬ አምላኬ ለምን ተውከ አለ። በዛን ጊዜ ከዛ በፊት ዳቢሎስ የራሱን ስራ አስፈጻሚዎች አስነስቶ አይሁዶችን አስነስቶ በአይሁዶች ላይ አድሮ ብዙ መከራ አድርሶበታል። እውር ሲያበራ ለምጻም ሲያነጻ ጎባጣ ሲያቀና ሙት ሲያስነሳ በዳቢሎስ አለቃ ዳቢሎስ እንትን በሰይጣን አለቃ ሰይጣንን ያወጣ እያለ ይተቸው ነበር። ብዙ ይተቸው ነበረ እና መጨረሻ ላይ በመስቀሉ ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ሲናገር እኔስ ያን ሁሉ ተአምር ሲሰራ አምላክ መስሎ የነበረ አሁንስ ጭንቅ ቢይዘው ነው አምላኬ አምላኬ ያለው አለና፣ ነፍሱን ከስጋው ለመለየት ዳቢሎስ ወደ ስጋው ጸጋ አለ። በዛን ሰዓት ብርሃነ መለኮቱን ብልጭ ያደረገ ክርስቶስ ብርሃነ መለኮቱን አምላክነቱን ብልጭ ሲያደርግበት፣ አሃ አምላክ ኖሯ እንዴለካ ብሎ ልክ እንደዚህ ብርሃነ መለኮቱን ብልጭ ሲያደርግበት የሰማይ መላእክት ክንፋቸውን ዘርግተው በመሬት ላይ ረግፈው ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ ሲያመሰግኑ አየ ዲያብሎስ። በዚህ ሰዓት አምላክ ኖሯን እንደለካ ተበላሁ ብሎ ሊያመልጥ ሲል እዛው በአምላክነቱ በንፋስ አውታር በእሳት ሰንሰለት ጥፍንግ አርጎ አሰራውና አስለፈለፈው ማለት ነው። ከዛ በኋላ በአካለ ሥጋ መስቀል ላይ ሆኖ በአካለ ነፍስ ሲኦል ወርዶ ነፍሳትን ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። 5500 ዘመን በዳቢሎስ ብዙ ሲቀጠቀጡ የነበሩትን ነፍሳት በለተ በለተአር በስጋው በመስቀል ላይ ተሰቅሎ በአካለ ነው ሲኦል ወርዶ እነዛን ነፍሳት ነፃ አውጥቶ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል የሰውን ልጅ ከሲኦል አውጥቶ በሶስተኛው ቀን ሞትን ድል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በራሱ ስልጣን ተነስቷል ማለት ነው። ስለዚህ በትዕቢት የወደቀውን የሰውን ልጅ በትህትና ዝቅ ብሎ ነው የሰውን ልጅ ከወደቀበት ያነሳው ማለት ነው። ከዛ በኋላ ስርዓት የአዲስ ኪዳንን ስርዓት ሰርቶልን የጥምቀት ስርዓትን ሰርቶልን ስጋውን እንድንበላ ደሙን እንድንጠጣ ከዛ በኋላ ህይወት እንድናገኝ አድርጎ አዲስ ኪዳን ስራ ሰርቶልን ወደ ሰማይ አርጓል። ስለዚህ የሰው ልጅ በምን ነበር የወደቀው? በትዕቢት ነበር፣ ከክብሩ የተዋረደው በትዕቢት ነበር ማለት ነው። በትዕቢት የተዋረደውን፣ በትዕቢት የወደቀውን የሰውን ልጅ በትህትና ነው ያነሳው ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን ትህትናን ገንዘብ ያላደረገ ክርስትና ባዶ ነው ብላ የምታስተምረው ለዚህ ነው ማለት ነው። ምን ጊዜም ትህትና ለዲያብሎስ እሳቱ ነው፣ ያቃጥለዋል ማለት ነው። ከምንም በላይ የዲያብሎስ መሳሪያ ሰይጣንን ድል የምናደርግበት መሳሪያ ትህትና ነው፣ ራስን ዝቅ ማድረግ ማለት ነው። እየቻለን እንደማይችል መስለን ስንታይ ያ ትህትና ነው ማለት ነው። ሰማይና ምድርን የፈጠረ አምላክ እንደዚህ አድርጎ ነው የሰውን ልጅ በትህትና ከወደቀበት ያነሳው ማለት ነው። እግዚአብሔር ወልድ ትህትናውን የጀመረው ከየት ነው? ከከብት በረት ነው የጀመረው። ዛሬ የትኛዋ ድሃነች በከብት በረት ውስጥ የምትወልደው? እንደው መንገደኛ እንኳን ሆና እንደው ተቸግራ ምጥ ይዟት እንትም ብትል ለነፍስ ያለ አስጠግቶ ቤት ውስጥ በክብር እንድትወልድ አድርጎ አራስነቷን ሲጨርስ ይሸኛታል። እመቤታችን ቅድስት ድንግል ማርያም ግን አምላክን ኢየሱስ ክርስቶስን የወለደችው በከብት በረት ነው። ትህትናው ከዛ ጋር ነው የሚጀምረው። ጠረኗ ብዙም በማስደስት አህያ በሚያድርበት ላም በሚያድርበት በረት ውስጥ ነው ጌታችን የተወለደው ማለት ነው። እንግዲህ ምን እኛን የወደደበት ፍቅሩን እንግዲህ ተመልከቱት። ምንኛ እንደወደደን በከብት በረት በከብት ማደሪያ ማለት ነው። እንግዲህ የተጣለውን የሰውን ልጅ ከተጣለበት ሊያነሳ እሱ ተጣለ ማለት ነው። ከገነት የተሰደደውን የሰውን ልጅ ከተሰደደበት ሊመልሰው እሱ በእመቤታችን ጀርባ ታዝሎ ወደ ግብጽ ተሰደዋል። የተራቆተውን በፀርቅ የተራቆተውን የሰውን ልጅ ከተራቆተበት የጸጋ ልብስ ሊያለብሰው እሱ ተራቁቶ በመስቀል ላይ ተሰቅሏል፣ ተቸንክሯል ማለት ነው። ስለዚህ 5500 ዘመን ሲቀጠቀጥ ሲገረፍ በሲኦል በዳቢሎስ እጅ ሲገረፍ የነበረውን የሰውን ልጅ ከዛ ስቃይ ለማዳን እሱ ያን ሁሉ ጅራፍ ተገርፎልናል። እንግዲህ እኛ አጥፍተን እኛ በድለን እሱ ክሶን እሱ ባለቤቱ ክሶን የታረቅነው ማለት ነው። በዚህ ምድር ላይ ሰዎች ሲጣሉ፣ ሽማግሌዎች ሲያስታርቁ መጀመሪያ በዳይ ተበዳይን አድራጎታቸውን ይመረምሩና በዳይ ክሶ ነው እርቅ የሚፈጸመው ማለት ነው። እግዚአብሔር ግን ከሰው ልጆች ጋር የታረቀው እኛ አጥፍተን፣ የሰው ልጆች አጥፍተው እሱ ክሶ ነው ማለት ነው። ስጋውን ቆርሶ ደሙን አፈሶ ማለት ነው። ስለዚህ በትህትና ከወደቅንበት ያነሳን አምላካችን ኢየሱስ ክርስቶስ በትህትና በትዕቢት የመጣውን ሞት ከላያችን ላይ ያወረደልን በትህትና ነየው ማለት ነው። በክርስትና ህይወቱ ስንመላለስ ከትህትናን ገንዘብ ልናደርግ ግዴታችን ነው ማለት ነው። ወደዚህ ምድር የተጠራንበትን አላማ አውቀን የተጠራንበትን ዓላማ አውቀን ለተጠራንበት አላማ ኖረን የስሙ ቀዳሽ የክብሩ ወራሽ እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳ። ስብሐት ለእግዚአብሔር።